ትውልዱ በሥነ ምግባር ታንጾ እንዲያድግ የሴቶች ሚና ከፍተኛ ሊሆን እንደሚገባ የአማራ ክልል ሥነ ምግባርና ጸረ ሙስና ኮሚሽን አስታወቀ። ኮሚሽኑ በትውልድ ሥነ ምግባር ግንባታና ሙስና መከላከል ዙሪያ ከሴቶች ጋር ውይይት አካሂደዋል። አዲሱ ተስፋዬ ተጨማሪ አለሁ። ሙስናን የሚጠየፍና ሀገሩን የሚወድ ትውልድ ለማፍራት ቤተሰብ ብቻም ሳይሆን የማህበረሰቡ ሚና የራሱ አስተዋጽኦ እንዳለው ሁሉም የሚስማማበት ጉዳይ ነው። በተለይም ልጆች በሥነ ምግባር ታንጸው እንዲወጡ የሴቶች ሚና ከፍተኛ ነው። ሴቶች በሚሰሩባቸው ተቋማትና በሚያገለግሉት ማህበረሰብ ሙስናን በመዋጋትና በማጋለጥ ረገድ ጉልህ አስተዋጽኦ አላቸው። የአማራ ክልል ሥነ ምግባርና ጸረ ሙስና ኮሚሽን በትውልድ ሥነ ምግባር ግንባታና ሙስና መከላከል ላይ ከሴት አመራሮች ጋር ውይይት አካሂዷል። በውይይቱ የተገኙት የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን ምክትል ኮሚሽነር ማሩ ቸኮል፣ ሙስናን የሚጠየፍ ስነ ምግባር ያለው ትውልድ ለመፍጠር የሁሉም ዜጋ ኃላፊነት በመሆኑ ጥሩ ስነ ምግባር ያለው ትውልድን በሁሉ ተቋማት መገንባት ያስፈልጋል ብለዋል። ለማንም የምንተው አይደለም። እየለበለበን ያለን እሳቱ በጋራ ነው። አልቲሜትሊ እኮ ሙሰኛውን መለብለቡ አይቀርም። ሰላም ከሌለ፣ የተረጋጋ ሁኔታ ከሌለ እኮ በምንም መንገድ የሰበሰብነው ሀብት አንጠቀምበትም ምናልባትም ደግሞ ለመጥፋት ምክንያት ሊሆን ይችላል። በሥነ ምግባሩ የተመሰገነ ትውልድን ለመፍጠር ሴቶች ትልቅ ኃላፊነት አለባቸው ያሉት የአማራ ክልል ሴቶች ህፃናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ብርቱካን ሲሳይ፣ ሴቶች ሙስናን በመዋጋትና ችግር ፈጣሪዎችን በማጋለጥም አርአያ መሆን አለባቸው ብለዋል። ችን ሀገር ወደፊት የሚረከባትን ትውልድ እንዴት ነው እየቀረጽነው ያለነው፣ አካባቢያችን ምንድን ነው የሚመስለው የሚለውን በደንብ መነጋገር ስለሚያስፈልገ ነው። ምክንያቱም እኛ ብቻ ሳይሆን ከኛ የሚወጡት የእኛ ባሎች፣ የእኛ ልጆች፣ የእኛ ወንድሞች በዚህ ጉዳይ ሥነ ምግባራቸው የተስተካከለ ምስጉን ስብዕና ያላቸው ካልሆኑ ዞሮ ዞሮ ነገ ደግሞ ተጎጂ ምን ሆነው ደግሞ እኛ በጉዳዩ አንሳተፍ እንጂ ደግሞ ጉዳዩ ደግሞ ከወንዶቹ በላይ ደግሞ የሚጎዳን እኛ ነው። በውይይቱ የተሳተፉ ሴት አመራሮች እንደገለጹት ሙስና እንዲሰራፋና ብልሹ አሰራር ለተቋማት ውድቀትና እድገት እንቅፋት እንዲሆን ያደረገው ከትውልድ ሥነ ምግባር ግንባታ ላይ ጠንክረን ባለመስራታችን መሆኑን አንስተዋል። ያለ ትውልድ አገር አይገነባል። ያልተገነባ ሀገር ላይ ደግሞ ምድረ በዳ ካልሆነ በስተቀር ሰው ሊኖር አይችልም። ስለዚህ እሴቱን ባህሉን፣ ወጉን፣ ልማዱን ጠብቆ የሚኖር የትላንትናውን ትውልድ መገንባት ከእያንዳንዳችን ስለሚጠበቅ እጅግ በተገቢ መንገድ መረዳት ያስፈልጋል የሚል ሀሳብ አለ። የትኛውም እናት የትኛውም አባት ልጆቹ አላስፈላጊ ቦታ እንዲውሉ አይፈልግም፣ ግን ደግሞ በተግባር ደግሞ እየተገበር ነው አይደለም። እኛ ያሳደግናቸው ልጆች ናቸው፣ ያስተማርናቸው ልጆች ናቸው። ዛሬ ክልል ለማፍረስ ሀገር ለማፍረስ እየተሯሯጡ ያሉ የማንም ልጆች አይደሉም የእኛዎች ናቸው። ስለዚህ ተጠያቂዎች እኛ ነን፣ የችግሩ ባለቤቶች እኛው ነን የሚለውን እኔ በደንብ ማየት ተገቢ ነው የሚል እምነት አለኝ። የትምህርት ተቋማት ትውልድን በስነ ምግባር አንጸው በማስኬድ በኩል ኃላፊነታቸውን መወጣት እንደሚገባ ማስተዋል፣ ተማሪዎች የሚገባቸውን እውቀትና ስነ ምግባር ይዘው በመውጣት በኩል የሚለፉ መምህራን አሉ። አንድ ትውልድ ኃላፊነት መሸከም የሚችል ትውልድም እዛ ውስጥ ይወጣል። ብልሽቶች ያሉትን ያህል ማለት ነው። አለት የሚሰበረው በጠብታዎች ውሃ ነው። የደነደነና የጠፋ ትውልድ ደግሞ ሊመለስ የሚችለው ብዙ ጊዜ በመንገር በማስረዳት ስለሆነ ተረድቶ ማስረዳት በየማህበረሰብ ክፍሉ በአመራሩ እንዳስረዳ ነው። እኛ ደግሞ ተልዕኮ ወስደን ወደ ወደምናገኛቸው አደረጃጀቶች ይህንኑ ሀሳብ ማስረጽ መቻል አለብን።